በነገራችን ላይ ሁሉም እዛ ውስጥ ያሉት አብሮነት ምናምን የሚሉ ሰዎች በአደባባይ ባይስተዳደቡ ራሱ እየተወያዩ በወዳቸው ይስተዳደባሉ። ስሜን ሳይጠራ አንዳንዴ ሲፈልግ ስሜን ጠርቶ ተገቢ ያልሆኑ ቃላቶችን በመጠቀም ደንቆሮ ብሎ በመሳደብ ተስማምተው መሳደብ ያልቻሉ ሰዎች የሽግግር መንግስት ውስጥ ገብተው ተስማምተው ሲመሩ ይታያችሁ። እሱም አለበት እዛ ውስጥ። እሱም በሚያራምደው አቋም ነው እኔ ራሴ ሊተቸኝ የሚሞክር አንድ ላይ ሆናችሁም ተነጣጠላችሁም ራሳችሁን እንደ ስጋት አትቁጠሩ። የራሳችሁ ስጋት ራሳችሁ ናችሁ። ሌላ የምታሰጉት አካል የለም። እናንተን የሚሰጋ ኃይል የለም። መረሳት በጣም ክፉ በሽታ። እንዴት ኮንትሮል እንደሚያደርጉት አላወቁትም ማለት ላለመረሳት፣ ላለመተው፣ ላለመጣል ነው እንዲህ ሚሆኑት፣ እንዲህ ሚታገሉት፣ እንዲህ ሚጨረጨሩት። ይሄ ከገዛ ጓደኛው ጋር የማይስማማ ከገዛ ህብረታቸው ጋር የማይስማማ ኃይል ነው ነፃ የሚያወጣ ከምን ውስጥ ራሳቸው ነፃ ይውጡ። ካለመደማመጣቸው ነፃ ይውጡ። ካለመስማማታቸው ነፃ ይውጡ። እንዲሆነው ይመጡና የሽግግር መንግስት ምርጫ አይደረግም ይላል። ምርጫ ይደረጋል የምንለው በምንም አይነት ሁኔታ ውስጥ ከእንደዚህ አይነት ሰዎች ኢትዮጵያ ለመጠበቅ የጫካው የተንጓለለ ነው። ገና ይበላላሉ። በነገራችን ላይ ይሄ የምታዩት ጫጫታ፣ ይሄ የምታዩት ጩኸት፣ ይሄ የምታዩት ሁሉም ነገር ሽንፈት የወለደውን የሆነ ነገር ይፈጠሮቻል።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 እንበረብራለን ዮሐንስ ኮርነር ላይክ ሼር ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉልን የበለጠ እንድንሰፋ የበለጠ እንድንተልቅ ያገዘናልና እሱን እንድታደረጉልን ጠይቄ እጀምራለሁኝ ዛሬ በቆይታችን የገረ ወይና ስብስብ ፈርሶላችኋል አስቂኙን ጉዳይ በጣም ፈገግ የሚያሰኘውን ጉዳይ የአደባባይ እንካ ሰላንትያ ለእሑድ በምትሆን መልኩ ፈገግ እያልን እናነሳዋለን። አብራችሁ እንድትቆዩ ጠይቄ ላይክ ሸር ሰብስክራይብ እንድታደረጉ ጠይቄ እጀምራለሁኝ። በድጋሚ ሁሌ እኔና እናንተ እንደምናነሳው ተቃዋሚ ነን የሚሉ ጽንፈኛ ፖለቲከኞች ነገር ለኮሜዲያንነት ይቀርባል። ክበበው ገዳ ምን ሰርቶ ይብላ? እነ ይልቃል ጌትነት እያሉ እነ ልደቱ አያሌው እያሉ ምን ሰርቶ ብላ ክበበው ገዳ። ኮሜዲያኖች እኮ ናቸው ሰዎቹ በአደባባይ ወጥተው መንግስትን ለመጣል አብሮነት የሚባል ህብረት አቋቁመናል፣ ከመቼውም ጊዜ በበለጠ ሁኔታ ያቋቋምነው ማህበር መንግስትን መጣል የሚችል ንቅናቄ ያለው ሁላችን የተሰበሰብንበት ምናምን ነው ብለው በአደባባይ ሲፎክሩ ነበር። አሁን ያንን አብሮነት መስርተናል ካሉ ሰዎች መካከል አቶ ልደቱ አያሌውና ይልቃል ጌትነት በአደባባይ እንካሰላንትያ ገጥመዋል። በነገራችን ላይ ሁሉም እዛ ውስጥ ያሉት አብሮነት ምናምን የሚሉ ሰዎች በአደባባይ ባይሰዳደቡ ራሱ እየተወያዩ በወዳቸው ይሰዳደባሉ። እናውቃቸዋለን፣ በወዳቸው የሚሰዳደቡ ሰዎች ናቸው። ሌላው ቢቀር ማለት ነው። እና አቶ ልደቱ አያሌው ይልቃል ጌትነት ደንቆሮ ብሎኛል ብለዋል። ማየት ይቻላል። ይልቃል የመጀመሪያው አደለም በተለየ ሁኔታ እኔ ላይ እንዲህ አይነት ትችት ሲያቀርብ ትችት ማቅረብ መብቱ ነው። ትችት ፈርቻ አላቅም። ግን ምክንያቱም በማላቀው ሁኔታ በየሚዲያው አንከር ሚዲያ ላይ፣ ሮሃ ሚዲያ ላይ፣ አንተም ሚዲያ ላይ አሁን አንዳንዴ ሲያስፈልግ በሽሙጥ መልክ ስሜን ሳይጠራ አንዳንዴ ሲፈልግ ስሜን ጠርቶ ተገቢ ያልሆኑ ቃላቶችን በመጠቀም ደንቆሮ ብሎ በመሳለ መጀመር ሲገልጽ ሰማዋለሁ፣ እና እኔ አንድም ቀን መልስ ለመስጠት ሞክሬ፣ እኔ እዚህ ላይ ሀሳብ አልሰጥም ማለት፣ እኔ አቶ ልደቱን ከጓዳቸው በላይ ከትግል አጋራቸው በላይ አናውቃቸው ማለት፣ ሰደባቸው ወይንስ በስማቸው ጠራቸው፣ እኛ አናቅም ማለት። እኔ አላቅ፣ ደንቆሮ ብሎኛል ብለዋል። እኔ እንጃ፣ እኔ እኛ ምናቅ፣ ከትግል አጋራቸው በላይ እናቃለን? ከባለቤቱ በላይ አወቀ ምንድን ነው ይባላል አይደል? ከባለቤቱ ያወቀ እኛ ደግሞ እኛ አናቅም። እንግዲህ እንደዛ ከሆነ እስቲ ኮመንት ላይ አሳብቁን። አቶ ልደቱን ሰደቧቸው፣ በስሟቸው ጠሯቸው። ይልቃል አላቅም። ያው ይልቃል ጌትነት ከዚህ በፊትም እንዳነሳንላችሁ ይልቃል የሚችለው አለመቻል ነው። ድሮ አብረዋቸው ከነበሩ ሰዎችም ምናምን ሲሰማ፣ ይልቃል የሚችለው አንድ ነገር አለመቻል ነው። ሌላ ምንም የሚያውቀው ነገር የለም። ምንም አለን ማለት እኔ ምን አይነት ሰው እንደሆነ አይገባኝም። ይልቃል ምን እንደሚሰራ ምን ጥቅም እንዳለው አሁን ፋኖም አላቅም ብሎታል መሰለኝ። እነዚህ ምንትን እያሉት ነው እያጠለሹት ነው አደባባይ። ይኸው እንደዚህ ሆኖ እንግዲህ ከአቶ ልደቱ ጋር እንካሰላንትያ ገጥሟል። ይሄ እንካሰላንትያቸው አብሮነት የሚባለው ነገር ምን ያህል ዶክተር አብይ በትክክል ነው የገለጹት የገረወይና ስብስብ አብሮ መቆም የማይችሉ ማለት ሰው ተስማምተው መቃወም። አሁን ነዚህ ሰዎች ተቃውሞም አይደለም የያዙት፣ ስድብ ነው የያዙት። ተስማምተው መሳደብ ያልቻሉ ሰዎች የሽግግር መንግስት ውስጥ ገብተው ተስማምተው ሲመሩ ይታያችሁ። እንግዲህ አሁን ለነዚህ እኔ እኮ ሁሌ እኮ እኛ እዚህ የምናነሳው ጉዳይ እኮ ነው። ለነዚህ ኢትዮጵያን የምታክል የከበረች ሀገር አይደለም የእንቆቅልሹ ሀገር ይሰጣል አይሰጥም። እኮ ነውር እኮ ነው ለነዚህ እንዲህ ሰው ተስማምቶ ተስማምቶ ማለት መሳደብ ተስማምቶ መሳደብ ያቅታችኋል። አቶ ልደቱ ይልቃል በአካል ሲያገኘኝ ምንም አይልም በአደባባይ ግን ይተቻል ብለዋል። እንደዚህ ቀርቤም ማነጋግሬዋለሁ ስንገናኝ የሀሳብ ልዩነት አለኝም ብሎ የሚያነሳልኝ ነገር የለም። ሚዲያ ላይ ሲቀርብ ግን እኔ በማላቀው ምክንያት ከእኔ ጋራ በጣም ሰፊ ልዩነት እንዳለ የኔን ሀሳቦች እንደሚቃወም አድርጎ ያቀርባል። ማልክት ለማን ማስተላለፍ እንደሚሞክር እንደሚፈልግም አቋመቢስ ናቸው። ሲጀመር ትስግላቸው፣ ስብስባቸው ይሄ አብሮነት ነው ምናምን የሚሉ ድራማቸው ስረ መሰረቱ ልክ ትክክል አይደለም። ስር የለውም፣ ስረ ምክንያት የለውም። በቃ ስረ ምክንያት የሌለው ጉዳይ ደግሞ ምንም ወደላይ ቢቆለል ይናዳል። በቃ አለን አለን ቢሉም ያው ልደቱ ማን ነው? ይልቃልም ያው እንትን ነው እንደምታውቁት፣ አለው አለው የሚል ነጭ በሬ ነገር ነው። እዛም እዚህም አለው ለመዋጋት ይሞክራል። ያሳዝናል። ኪሎን አላወቀም እ ያሳዝናል በጣም የከሸፈ ሰው ነው እሱ። ከምኑም የለበትም። ግን አንድ ደግሞ በጣም እንድናየው መፈልገው ነጥብ አለ። ህዝባዊ አመፅን እንትና ተቃውሟል ይልቃል። እና አብሮነት ላይ ስንወስን ይልቃልም ነበረ ህዝባዊ አመፅ ብለን ብለዋል አቶ ልደቱ አያሌው ስሟቸው። በነገራችን ላይ እኛ ብዬ ስናገር እኔ እሱንም ጨምሬ ነው የምናገረው። አሁን ያነሳቸው ለምሳሌ ሰላማዊ ህዝባዊ እምቢተኝነት አስፈላጊ እንደሆነ፣ መካሄድ እንዳለበት አንዱ የወሰነው መድረክ እኔም እሱም ያለንበት ቨርጂኒያ በቅርብ ጊዜ ተሰብስቦ የአቋም መግለጫ ያወጣው ከእናቶ ጃዋር ጋር ከእነ ፕሮፌሰር ሕዝቅኤል ጋር የፈጠርነው ስብስብ ነው። እሱም አለበት እዛ ውስጥ። እሱም በሚያራምደው አቋም ነው እኔ ራሴን ሊተቸኝ የሚሞክር እነዚህ አሁን ምን ይባላሉ? ለዚህ ነው የገረ ወይና ስብስብ የምንለው፣ ቲያትረኞች ማለት ኩምክና እነዚያው። እንደው እንደው ማለት እኔ እኮ ግራ ነው የሚገባኝ፣ ያስቁኛል። ከዚህ በፊት እኛ ያነሳነው ሀሳብ ነበረ። እነኚህ ሰዎች ከስድብ ባለፈ፣ ከድራማ ባለፈ፣ ከአደባባይ ጫጫታ ባለፈ፣ ከእንካሰላንትያ ባለፈ ሐሳብ ላይ የተመሰረተ ማኒፌስቶ የሰሩለት ይበታተናሉ ብለን ነበር። አሁን ማኒፌስቶ መስራት አይደለም፣ እሱ ቅንጦት ነው። የተወሰነ ውሳኔ አንዳቸው ያውቃሉ፣ አንዳቸው አያውቁም። ይልቃል እንኳን ትንሽ ትዘገያለች መሰለኝ። ይልቃል ምትዘገየ እኔ ዝም ብዬ ስተ አይመስላችሁም፣ ግን ይልቃል ዝም ብሎ ዘገየ ነገር አይመስላችሁም፣ ሆነ ለብ የሚል ነገር አይመስላችሁም። እኔ ይልቃል ለብ የሚል ነገር ይመስለኛል። ሆነ ትንሽ ለብታ ያለበት ይመስለኛል። ስንት ዲግሪ ሴንት ግሬድ እንደሆነ ባላቅም ትንሽ ለብ ሚል ይመስለኛል። ማለት ማለ ይልቃልን ሳይሆን ሞኝም እንደሚያረጅ ነው የሚገባኝ። ማለት በቃ ሞኝም ያረጃል ማለት ሌላ ምን ይባላለው? ለይልቃል ስ ግራ ስለሚገባኝ እኮ ነው ማለት። እየዞረ ፊሽካውን ሲነፋ እንዳብዶኛ ከዛ አስባለው ዶክተር አብይ አሕመድ ባለፉት ሰባት ዓመታት የሰሯቸውን የተሻገሯቸውን ከዛ የተፈተኗቸውን ፈተናዎች እና እነኚህን ሰዎች ደግሞ አስባቸዋለሁ ማለት ቢሆኑ ኖሮ ምን ሊሆኑ እንደሚችሉ ሰንዳል ሰክቶ ዋይ ዋይ ነው የሚለው። ይልቃል ዋይ ዋይ በመንገድ ለመንገድ ግን አሁን የነኚህ ሰዎች አደባባይን ካሰላንትያ የሚነግረን አንድ ነገር ማለት አብሮነት ምናምን ምናም ይባል ነገር የለም፣ የገረ ወይና ስብስብ ነው። አሁን ህዝባዊ አመፅ አትማልሉ ማለት እንደዚህ አትማልሉ። ምንድን ነው በባዶ ሜዳ መማለል ማለት ማለት አይገባኝም እኔ ማለት ምንድን ነው? ምንም በሌለበት ሁኔታ መማለል፣ ምንም የለም እኮ በቃ። የሆነ አገር የሆነ ነገር ሳይው ይማልላሉ፣ ከዛ እንትን እላለን ይላሉ። ራስ በራሳችሁ ሲ ተግባቡ ማለት ተግባቡ። ትንሽ ትንሽ ለብታው ልደቱ ጋም አለ ይልቃል ጋም አለ። ግን እኔ ምንም እኛ አንድ ላይ ሆናችሁም ተነጣጠላችሁም ራሳችሁን እንደ ስጋት አትቁጠሩ። የራሳችሁ ስጋት ራሳችሁ ናችሁ። ሌላ የምታሰጉት አካል የለም። እናንተን የሚሰጋ ኃይል የለም። እናንተን ለራሳችሁ መተው በቂ ነው። በነገራችን ላይ አሁን አብርሆት ምናምን ምናምን ይሉትን ሰዎች መተባበር ነው እንደም እንዲወያዩ ማኒፌስቶ እንዲያዘጋጁ ሰብሰብ እንዲሉ ምናምን የእነሱን መሰብሰብ እንደንትን ይነግራሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ላይ እንደመጡ ሰብሰብ በሉ አንዱኑ ብለው ነበር። ከዛ ከሀገር ወጣ ወጣሉና የሆነ ሰብሰብ ብለው እንትን አሉ። እኔ ሲመስለኝ ዝም ብለን በየካፌው ከምናወራ፣ ዝም ብለን በስልክ እንትን ከምንል የሆነ ማህበር እንመስርትና ለዩቲዩብም ኮንተንት ነው። ላለመረሳትም ይረዳናል። መረሳት ክፉ በሽታ ነው። ይዘ መረሳት ክፉ ነው። መተው ክፉ በሽታ ነው። መረሳት በጣም ክፉ በሽታ ነው። እንዴት ኮንትሮል እንደሚያደርጉት አላወቁትም ማለት። ላለመረሳት፣ ላለመተው፣ ላለመጣል ነው እንዲህ የሚሆኑት፣ እንዲህ ሚታገሉት፣ እንዲህ የሚጨረጨሩት። ከዛ አብሮት ምናምን ብለው ሚዲያ ላይ መጡ። የሆነ መንጋ ግሪሳ አላቸው፣ አይጠይቅም። እንደማይጠይቃቸው ያውቃሉ ከዛ ይሄ እኮ ትግሉን ይጎዳዋል፣ ደግሞ ይባላል። ወገኛ ወገኞች ናችሁ በጣም መቼስ። ወግንቅ ወጓንማ እንቅንቅ ነው ያደረጓት እኮ ማለት። በጣም ወገኞች ናችሁ። እንደሆኔ ስለ እነኚህ ሰዎች ሳነሳባችሁ ኤሌመንተሪ ኬዝ እንደሆነ አውቃለሁ። በጣም ኤሌመንተሪ እንደሆኑ አውቃለሁ። የማነሳባችሁ ያው የእሑድም ስለሆነ ፈገግም እንድንል ነው። እና ይሄ ከገዛ ጓደኛው ጋር የማይስማማ ከገዛ ህብረታቸው ጋር የማይስማማ ኃይል ነው ነፃ የሚያወጣ። ከምን ውስጥ? የራሳቸው ነፃ ይውጡ፣ ከግለንተኝነታቸው ነፃ ይውጡ፣ ካለመደማመጣቸው ነፃ ይውጡ፣ ካለመስማማታቸው ነፃ ይውጡ። እንዲህ ሆነው ይመጡና የሽግግር መንግስት ምርጫ አይደረግም ይላል። ምርጫ ይደረጋል የምንለው በምንም አይነት ሁኔታ ውስጥ ከእንደዚህ አይነት ሰዎች ኢትዮጵያን ለመጠበቅ ነው። እነኚህ ሰዎች የሽግግር መንግስት ምናምን የሚሉት እንደምታውቁት ምርጫው ካለፈ በኋላ የመንግስትን ቅቡልነት ጥያቄ ውስጥ በማስገባት ለራሳቸው መደላድል ለመፍጠር ነው። ያው በካርድ ማንም እንደማይመርጣቸው ያውቃሉ። እንደው በሽግግር መንግስት ብለው ነው። ማንም እንደማይመርጣቸው ማለት አይተን ነው። ሁለት ሰው የመረጠው ሰው እንደ አብዶኛ ካሜራ እየደቀነ በአደባባይ ወየው ወየው ሲል መድረሻ ነው መቼስ እንጂ ሌላ ምን ሊሆን ይችላል? ማለት ምንድን ነው ይገርማል። ብቻ ማለት ሞቅ ባለው ነው የሚጣደው። ልደቱ ልደቱም ይልቃል ሁለቱም እና እኔ በታይፎይድ እና በታይፈስ ጸብ መሀል አልገባም። ግን ሻዕቢያ ይሰብስብልን እንትኖቹን፣ ህወሓት ሰብስብልን እንዲህ ግሪሳዎችን በአደባባይ አይጣሉብን። እኛ አትሊስት ማለት ምንም ኢፈርት እንኮ ማድረግ አልተቻለም። ምንም ምንም ኢፈርት ሳናደርግ ምንም ግል ማለት እኔ ዶክተር አብይ ያሳዝኑኛል። ደህና ተቃዋሚ እንኳን የለም። እነዚህ እነዚህ ያውን ምን ብርቱ ሲገጥም እኮ ደስ ይላል። አልቃሻ ከቦ ከዛ ግን የሚያሳዝነኝ የራሳቸውን እንደ ኃይለኛ ነው የሚያዩት። ማለት ይንገዋለላሉ እንደዚህ ገና ይንገዋለላሉ። አሁን የጫካው እየተንጓለለ ነው። ገና ይበላላሉ። በነገራችን ላይ ይሄ የምታዩት ጫጫታ ይሄ የምታዩት ጩኸት ይሄ የምታዩት ሁሉም ነገር ሽንፈት የወለደው ነው። እንዳሰቡት አለመቀጠሉ ነው። እዚህ ጋር ያደረሳችሁ ቋንቋቸውን ያደበላልቀው ገና ምን አይታችሁ፣ ገና ገና ምን አይታችሁ። ማለት ሽንፈት ክፉ ነው። ቢያሸንፉ ድል ቢያደርጉ ምን አንድ ያበላሉ። መሸነፋቸውን መቀበል አልቻሉ። እነኚህ ሰዎች ከህወሓት ጋር ዝምድናቸው ይሄ ፖለቲካል ዝምድናቸው ከፍ ያለ ስለሆነ አንዳንድ በሽታቸውም ተመሳሳይ ነው። ሽንፈታቸውን አይቀበሉም። የሚያላክኩበት አካል ይፈልጋሉ። አሁን ገና ገና ይወቃቀሳሉ። በከሌ መንገድ ስለሄድን ነው እንደዚህ ሆኖ፣ በከሌ መንገድ እንትን። ሁሉም መሳሪያዎቻቸው አሁን የኢሀፓ ህዝባዊ አመጽ መክኖባቸዋል። እኔ ምንም ነገር ሰው ምንም ነገር ብሎ አንዱም አይሆንለትም። ምንም ምንም ከምኑም የሌለ ሰው ይሆናል። አንዱም እኮ ነው አንዱም አንዱም አንዱም የማይንጠለጠሉበት የትግል መንገድ የለም። የማይፈናጠጡበት የፖለቲካ የሆነ ነገር ይፈጠሮች መፈናጠጥ የሆነ ነገር ይፈጠሮች መፈናጠጥ ተፈናጠው ይፈጠፈጣሉ። ሌላ ምንም ሲፈጥሩ አላየንም። ጢሎ መያዝ በቃ አልቻላችሁም። እስቲ ለራሳችሁ ረፍት ስጡ። ረፍት ስጡት ማለት አለመቻልን ማመን እኮ እኔ ህዝብን አነሳ አንስተን ምናል ሌላ ሀገር ነው እንዴም ስለ ሌላ ሀገር ነው እንዴ የምታወሩት? ሌላ ሀገር ነው ልደቱ አክቹዋሊ ስለ ልበወለዱ ሀገር ነው የሚያወረው። አንዳንዴ በማህበ ራሱ ሄድ እያለ ይመጣ ይመስለኛል። መጽሐፍ ውስጥ ግራ ነው የሚገባኝ። ልደቱን እንረዳዋለን። እሺ ሌላ ሀገር እሱ ነግሮናል በቃ ሀገረ ካኦፒ የምትባል አለችው። የራሱ ጻፋት እዛ ሄዶ መኖር ይችላል ወይ ሰብሰብ ብላችሁ ለምን አትሄዱም? ከትችላል ማለት አይገቡኝም። የቤት ስራ የሆኑ ሰዎች ናቸው እና እንደው ዝም ብለን እንጩህ የሚለው ስብስብ በአደባባይ እንዲፈራርሷል? ምንም አዲስ ነገር መፍጠር አይችሉም። እነዚህ ተስማምተው መሳደብ የማይችሉ ሰዎች ግን በርትቶ የሰራውን እየዘራ ያጨደውን እነሱ የከመሩትን ስህተት እያረመ ያለውን ጠቅላይ ሚኒስትር ሊተቿቸው ያምራቸዋል። ሊቃወሙ ያምራቸዋል። በኪሏችሁ ግጠሙ ነው የምንለው እኛ። በቃ አልሆነም። እሳቸው ትክክለኛ ስም ነው የሰጧችሁ የገረ ወይና ስብስብ ራሳችሁ ይኸው ገረወይና ነን እያላችሁ መጣችሁ። እኔ ገረወይና ነኝ እኔ ገረወይና ነኝ እያላችሁ ነው የመጣችሁት። በአደባባይ ማለት አሳፋሪ ነው። እኔ እምትከተሏቸው ሰዎች ነው የምታሳዝኑኝ። እነሱ እንኳን ስራ ነው የያዙት። እነሱ ይሄ እኮ ስራ ነው፣ ይሄም እኮ ስራ እኮ ነው። እንደዚህ ሆኖ ነው ከሀገርም ከሀገራዊነት ስሜትም ከሀሳብም ከፖለቲካ መንገድም የተጣላ የተራራቀ ያልተግባባ እንደው ግልብነት የተጣባው ሀሳበኝነት የምትባል ነገር ጠብ ያላለችበት አንድስ እንኳ እንደው የሚረባ ነገር የሌለው እንዲህ አይነት እንደው እንካ ሰላንትያ በአደባባይ እየገጠሙ መኖረን ስራቸው አድርገውታልና፣ እነሱ እንዲህ ናቸው። ሌላ ምንም ልንል አንችልም። እነሱ እንዲህ ናቸው። አይዞችሁ፣ እንግዲህ ዛው ተስማምታችሁ መቃወም ስትጀምሩ እንትን ይባላል ማለት ተስማምቶ መሳደብ ያቃታቸው የመጀመሪያዎቹ ብቸኛ ብርቅዬ ተቃዋሚ መሆናችሁን እናበስራችኋለን። ተስማምታችሁ መሳደብ ያቃታችሁ